እግዚአብሔር ባርክ። በጣም በቃ አሪፍ ሀሳብ ነው ያነሳኸው። ምንም የምጨምረው ነገር የለም፣ ግን አንድ ነገር ሀሳብ መስጠት እንፈልገው ምንድን ነው፣ ባለፈውም ተናግሬያለሁ፣ ይህ ነገር እደግመዋለሁ ዛሬ ጴንጤና ወይም ወንጌላውያን አማኞች አብያተ ክርስቲያናት አማኞችን እና ማርያም ጋር ያለው ቁርኝነት መጽሐፍ ቅዱሳዊ ነው። ጴንጤ ከዚህ መጽሐፍ ቅዱስ ውጪ ስለ ማርያም አያወራም። ከዚህ መጽሐፍ ቅዱስም ሌላ አንስቶ አይጨምርም። ከዚህ መጽሐፍ ላይ ያለውንም አያጎልባትም። ባይዘው ማንም ጴንጤ ብድግ ብሎ ማርያም የጌታ እናት አደለች ቢል ክርስቶስ በስጋ አልመጣም እያለ ነው። ስለዚህ የተረገመ ይሁን ነው ምንለው። እንረግመዋለን። ባይዘው ኢየሱስ በስጋ የመጣው በማርያም በኩል ማንም አይጨቃጨቅም። እጅግ የተወደደች የጌታ እናት ነች። እጅግ እጅግ ክብርት ነች፣ ብጽዕት ነች። እንወዳታለን፣ እናከብራታለን እኛ አይደለንም። መጽሐፉ ብጽህት በሏት ስላለ ጭምር ነው የምንላት። ባይዘው አሁን ተስማምተን አይደለም ብጽት የምንላት። ማርያምን ነች ያመነች ብጽህት ናት። ማርያም ማርያም የወለደችው ልጇን ጌታዬ ብላ ይጠር፣ ከባድ እኮ ነው መንፈስ ቅዱስ ካላበረልን ባይዘው። ወይ እንዴት ነው አንተ አመጣ የወለድከውን ልጅ አምላክ፣ ከባድ ነው። መንፈስ ቅዱስ ሊረዳ ይገባል። በኢየሱስ ጉዳይ ላይ ፋላሲ አለም። እንዴት የተምታታው እኮ መንፈስ ቅዱስ ብርሃን ስላላበረላቸው እኮ አማኝ ነች ማርያም። ልጅን ማመን አምላኬ ነው ማለት መንፈስ ቅዱስ ሊያበራል ይገባል። ማርያም አማኝ ነች። ሁለተኛ ማርያም እጅግ በጣም ትሁት ነች ባይዘወይ፣ አሁን ለማርያም ጥብቅና እንደሚቆመው ጎረምሳም አይደል እንደዚህ አይደለችም ማርያም። በጣም በጣም ትሁት እጅግ በጣም ዝቅ ያለች ነች ማርያም። ምን እንዳለች ታውቃለህ? የባሪያይቱን ውርደት ነው ያለችው የጌታ እናት ነኝ ብላ አልተኮፈሰችም፣ አልታበየችም። በማህፀኗ ያለው ከሶስቱ ቅዱስ አንዱ ቅዱስ እንደሆነ መልአክ ነግሯታል። ይህንን የመልአኩን ድምጽ ሰምታል። ኤሊሳቤት ጋር ስትሄድ የባሪያይቱን ውርደት ነው ምትለው ታቃል። እንዲህ አይነት ትሁት እናት ነች ማርያም። ማርያም አጭርና ግልጽ ነገር ልኝ፣ ማርያም በፍጥረት ታሪክ ውስጥ ድጋሚ አትደገመም። ባይዘው ምን ማለት መሰለ ክርስቶስ ደግሞ አይመጣም ማለት ነው። አትደገመም፣ እንደሱ አይነት እናት የለም። ማርያምን ከነካ እርዳ ያለው እንደሚለው አደለ እሷ በጣም ትሁት። እረዱልኝም ብላ አታቅም፣ ግደሉልኝም ብላ አታቅም፣ ገንጥሉልኝ ቀንጥሱልኝም ብላ አታቅም። መጽሐፍ ቅዱስ ላይ ያለችው የጌታ እናት ማርያም እጅግ የተወደደች እጅግ እጅግ ነው የምንወዳት። ኔክስት ነው። አሁን እዚህ ጋር ነው ፔንቴው ከአንተ ጋር ጸብጋ የሚገባው ዘምርላት ያልከው ቀን ፔንቴው ኖ ነው የሚለው አይ ነው የሚለው ለምን? ለማንም መዝሙር አይገባም ለኢየሱስ ብቻ ነው። ትገድላት ስትሎ ጴንጤ፣ አይ እወዳታለሁ ብለ። አዎ እና ለምዶ ማልሰግዶ አይገባም። ለማን ነው የሚገባው? ለታረደው በግ። ለምን ነው ማዘ የሆነ ነገር ማታረጉ? ለምን በስሟ የሆነ ነገር ማታረጉ? አይደረግም። ለምን? በኢየሱስ ስም ነው ምንም እንድናደርግ በአዲስ ኪዳን የታዘዝ ነው። አጋንንት ምናወጣው በኢየሱስ ስም ነው። የጨለማውን ኃይል ምንሰብረው በኢየሱስ ስም ነው። ምንበረታው በኢየሱስ ስም ነው። ምንሻገረው በኢየሱስ ስም ነው። ምንጸልየው በኢየሱስ ስም ነው። ምንደመጠው በኢየሱስ ስም አብ አቤት የሚለው ኢየሱስን ደም ሲያይ ነው። ይዘው የኢየሱስ ደም ከሌለ ከእግዚአብሔር ቁጣ በታች ነን። ሆን ለምሳሌ በብሉይ ኪዳን እግዚአብሔር በጣም ሰው ስለሚወድ በተደጋጋሚ ይመጣል። አደለ ይመጣል በደመና ራሱን ሰውሮ ይመጣል። በአለት ስንጣቂ ውስጥ ይመጣል። እግዚአብሔር ከፋራን መጣ የሚል ጥቅስ አለ ባይዞ አሁን እግዚአብሔር ከፋራን ሲመጣ ዝም ብለህ አስበው። ሆን እግዚአብሔር መጣ ሲል እግዚአብሔር ሲመጣ አስበው አሁን እና እንደዚህ አይነት አምላክ ነውና ሰው ስለሚወድ ደጋግሞ ይመጣልና ሙሴ አንድ ጠቄ ጠይቀው እግዚአብሔርን ፊትን አሳየኝና ይበቃኛል። አንዳ ሙሴ መቶ ሀያ ጊዜ እግዚአብሔር እናውርቶታል። መቶ ሀያ ጊዜ እና ፌስ ቱ ፌስ በጣም ከእግዚአብሔር ጋር የተገናኘ ሰው ነው ሙሴ። በጣም በተደጋጋሚ እግዚአብሔር እናውርቶታል። እና በደመና ተሰውሯል። እያሱን እዛ ጋር ተገዶ ውስጥ ገባ ተብሏል። በጣም እጅግ የእግዚአብሔርን ክብር ያየ ሰው ነው ሙሴ። እና ይህን ሁሉ ያደረገውን ሙሴ እግዚአብሔርን አንድ ጥያቄ ጠየቀው፣ ፊትን አሳየኝና ይበቃኛል አሉ። እግዚአብሔር አታይን ፊቴን አለው። ለምን መሰለ እግዚአብሔርን ፊትን ማናየው? የሆነ ፊቱን አይቶ የሚቆም የለም። ፊቱን አይቶ የሚቆም የለምን ማለት መሰለ እግዚአብሔር ገዳይ ነው ማለት አይደለም። ቅድስና ሌቭሉ ይገለናል። በጣም ራይቸስ ነው እግዚአብሔር፣ ጻድቅ ነው፣ አንጠጋው ቅድስን ነው የሚገለን እኛ፣ ቁርሱ ከገዳ ሆኖ አይደለም። በእውነት ተራራ ላይ መጥቶ ተራራውን አትንኩት ትሞታላችሁ ይላል። ለምን የቅድስና የሌብል ይገላችኋል ይለናል። እና ሰጋው ሁኑ ሊያየን መጥቶ ሊያያቸው መጥቶ አትንኩት ተራራውን ይላቸዋል። እና ይሄ እግዚአብሔር ይሄ ግዙፉ ታላቁ እግዚአብሔር ስጋ ለብሶ በማዕከላችን ተገኘ። ወንጌል ማለት መጮው ማለመጥ መጮው ካለብህ ይሁን መጮው ያለብህ ነው። ይሄ እግዚአብሔር ስጋ ለበሰ። ስጋ ለብሶ በአጭር ቁመት በጠባብ ደረት ተወስኖ በማዕከላችን ተገኘ። ወካረገ ከቀፍርናውም ከቤተሳይዳ ከቤተሳይዳ እስከ ቤተልሔም ከቤተልሔም እስከ ቢታንያ ከቢታንያ እስከ ጎልጎታ ወ አረገ። ሰዎችን ራንደም ሊያገኘ ያወራቸዋል። እኔ ነኝ ይላቸዋል። ይመጣና አንተ አምሳ ዓመት ያልሞላ ሰውዬ ከአብርሃም በልጣሉ ትላለህ እንዴ ይሉታል። ከአብርሃም በፊት ነበርኩ። ቢፎር አብርሃም አይወዛ እኔ ነኝ እኔ ነኝ አብርሃም እኔን ሊያይ ነው የናፈቀው ይላችኋል። ይመጣል። ኧረ አንተ ከዛ ከአርባ ዓመት ከመራን ከሙሴ አትበልጥም ስል ኧረ ከሙሴ በፊት ነበር እኔ ነኝ ሙሴን ስመራ የነበርኩት እያለ እያለ እያላቸው እያላቸው መጨረሻ ላይ የሃይማኖቱና የመንግስቱ ዓለም ኢየሱስን ለመስቀል ተባበሩ። ይህን ነገር በደንብ አዳምጠ ቢሲሪየስ ጋይዝ ሃይማኖት ደሞስት ዳንጀር ነው። በጣም ሃይማኖት ስላችሁ እምነት መሆኑን እናውቃለን። አማርኛው አማረኛው ጠፍቶኝ አይደለም። ሃይማኖት ማለት እምነት ነው፣ አልካድኩም። የዚህ የሃይማኖትን ሲስተም የተቆጣጠረውን የጨለመውን መንግስት ነው እያልኩ ያለሁት። ኢየሱስን ማን እንደሰቀለ ታውቃለህ? ጲላጦስ እኮ እጁን ታጥበዋል። ፖለቲካ መሪው አላቅም ብለዋል እኮ። ታውቃለህ? ጲላጦስ እጁን ታጥበ አራነ አለ። ሃይማኖተኞች ውስጥ የጠመጠሙት የዚህ ሰው ደም አሉ በእኛና በልጆቻችን ላይ አምጣው፣ እንሰቅለዋለን ጭከናያቸው ነው ኢየሱስን ለመስቀል። ጲላጦስ እኮ ደንግጧል፣ ፖለቲከኛ እኮ ደንግጧል እኮ ኢየሱስን ለመስቀል። ሃይማኖትስ ደፋር ነው፣ ደፋር ነው። አምታው አሉት፣ የዚህ ሰው ደም በእኛና በልጆቻችን ላይ ይሁን። አምታው አሉት፣ አዋከቡት። ኢየሱስ ኢየሱስስ ጸጥ ለቄሳር ግብር እንዳይከፈል ይከለክላል፣ ጸጥ እራሱን እግዚአብሔር ልጅ ነኝ ይላል፣ ዘም አንድ ነገር አያወራም። ኢየሱስ አንድ ነገር ኢየሱስን ለመስቀል ካቀረቡት ኦፈር በጣም የሚገርመኝ ኦፈር በርባን የሚባል ዘመኑን ሙሉ ሴት የደፈረ ገንዘብ የበዘበዘ ህፃናትን ያሳደደ እናቶችን የገደለ ከኃጢአት በቀር ምንም ሰርቶ የማያቀን በርባንን ለንጽጽር አቀረቡ ከኢየሱስ ጋር። በርባን እኔ ነኝ። በርባን እኛ ነን። በርባን የእናንተ ነን። ለሞት ፍርድ የነበርን ሰዎች ኢየሱስ መጣና ፍርዳችሁን አምጥቶታል። ጌታ ኢየሱስ ዝም ብሎ እወድሃለሁ አይደለም ያለው፣ አምጣው ኃጢያትህን አለ፣ አምጣው ኃጢያትህን፣ አምጣው የሰራውን በደል። አዎ ይዤው እሞታለሁ አለ ኢየሱስ። በርባን ሲወጣ ከእስር ቤት ኢየሱስ ጋር ፊት ለፊት ተያዩ። ኢየሱስ የበርባንን ወንጀል ሁሉ ተቀ በርባን የዘረፈውን በርባን ያሰቃየውን በርባን የገደለውን በርባን እምባ በእንባ ያደረገውን ትውልዱን የበደለውን በደል የበርባንን ኢየሱስ አምጣ ተቀበለው። እኔ በአንተ ቦታው እገረፋለሁ። እጁን የፊጥኝ አስረው እግሩን ኋላ አስረው ከግንድ ጋ እጁን አስረው እግሩን አስረው እንዳይንቀሳቀስ አድርገው መግረፍ ጀምሮ አርባ ጅራፍ ልክ በርባን እንደወጣ ከስር ቤት ይተለጥሉታል። ጀርባውን እያነሱ ዝም ብሎ እሾክ እንዳይል ዝም ብሎ መግረፊያ እንዳይመስልን መግረፊያው እሾክ እሾክ አለሁ ብረት ብረት ፉልፉል ይበሰዋል የኢየሱስን ቆዳ ስጋውን አርባ ገረፉት። አርባ ገርፈው ተሳስተናል ቁጥር ያሉ ያላግጡበታል። ቆይ ቆይ ሰላስተኝ ሉና ተሳስተናል እንድገም ይላል። እንዲህ አርገው አሰቃይተው መግደል ነው የፈለጉት። በሮም ከኢየሱስ ስቅለት ወዲህ በሮም እና በእስራኤል ህግ ሰው መስቀል ተከልክሏል። በጣም የጭካኔ መንገድ ነው ኢየሱስን ለመስቀል የተቀጠቀሙት መንገድ። ይህ ሁሉ መንገድ ኢየሱስ ሲያልፍ አጠገቡ ማንም አልነበረም። አስራ ሁለቱን ቢሆኑ የሉም፣ ተበትነዋል። ሲያዩት ሲያዩት ይሆኔ አያዋጣም ይሄ ባህር ላይ ሲራመደ ነበረው። አዎ እርጥም እንጨት ይዞ ይንገላልከ እንዴ፣ ሊያስበላል ነው አሉ ታቃለ አምስት ሺ ሰው እንጀራ ያበላው። አዎ እንዴት ነው ከዚህ መስቀል እራሱን ማያድ ነው? ወይኔ አለ ጴጥሮስ። በቃ ተበታተኑ፣ ከሩቅ ያሉ ጴጥሮስ ከሩቅ ይነሳ? ይሆን እንጨቱን የገነጠል ይሆን? እዛ ጋ ያሉ ወታደሮችን ድብልቅ ቀርጎ የሆነ ታምር አርጎ ይጠብቀዋል። ኢየሱስስ በዚህ መንገድ ነው እናንተን የሚያድነው። ነው የሚሰራው ሚራክል ሌላ የለም። የሆኔ ማኛና እንዳልክ ህይወት እንዲያገኙ ኢየሱስ ይህንን መንገድ ማለት ነበረበት ነበረበት። መስቀል ላይ ወጣ፣ ይሰድቡታል፣ ይረግሙታል። እኔ አንድ ንግግር አንድ የሰማሁት ነገር፣ ኢየሱስን ከሰደቡ ሰዎች በጣም የሚገርመኝ ብሎ አንዱ ሰባኪ፣ ዝም ብሎ ገበያ የመጡ ሰዎች ሰደቡት። ዝም ብሎ አያውቁም፣ ለምን ይስቀሉት አያውቁም። ዝም ብሎ የሚሰድብ ሰው የለ፣ ምንም ሳያውቅ፣ ምን እየሆንክ እንደሆነ አያውቅም። እግረ መንገዱ መጥተው፣ በላው በላው፣ ብር የበላው በላው፣ ተሳዳቢዎች ጭምር ኢየሱስን ሰድበውታል። ሶስት ዓመት ሙሉ ነው የሰደቡት ባይዘው፣ የመስቀሉ ቀን ብቻ አይደለም። ያን ሁሉ ስድብ፣ ያን ሁሉ እርግማን መስቀል ላይ ኢየሱስ ተቀበል ይህንን ሁሉ ሲቀበል እኛን እያየ ነው ዝም ያለው። ከዚህ መስቀል በኋላ የሚያድነውን ትውልድ እያየ ነው ኢየሱስ ዝም ያለው። ኃይሉን አጥቶ አደለም። አምላክነቱን ሉዝ አርጎት አደለም። ሰው ለማዳን ኢንካርኔት ያደረገ አምላክ ነው ለክሩሲፊክሽን የቀረበው። እኔ እናንተን ለማዳን በስጋ የተገለጠው እሱ ጸጥ ያለ፣ እኔ እናንተን አስበውን ዝም አለው። እኔ እሱ አይገርመኝም ብዙም ይገርመኛል። መስቀል ላይ በጣም አባቱ ነው የሚገርመኝል። አብ አይገርምም። ይሁኔ አንድ ልጅ ለምሳሌ እኔ ወንድ ልጅ አለኝ፣ አንድ ልጅ አለኝ። በጣም ነው ሞዶ ልጅ የእንዳልክ ልጅ ይሙትና ኢትዮጵያ ውስጥ ያሉ ህጻናት የካንሰር በሽታ ይድናል የሚባል አልገለም፣ ልጅ አልገሉም። አየኔ ስግብግብ ነኝ። አብስ ልጁ ላይ ጫከን፣ ጻጥ አባ ሲለው ዝም አብ አይመልስለት ጠማኝ። አባት እየቀጣ ነው ኃጢአትን፣ ልጁ ላይ አብ ኃጢአትን እየቀጣ ነው ኢየሱስ ላይ። መጽሐፍ ሲናገር ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው የሚለው ባይዘው ኃጢአት አያውቅም ኢየሱስ፣ ግን ስለኛ ኃጢአት ሆነ። ሰብስቦ የዓለምን ሁሉ ኃጢአት ልጁ ላይ አድርጓል። እየቀጣ ነው ኃጢአትን አብ። ጻድቅ ነው፣ ኃጢአት አያልፍም ራይቸስም አሁን አንዳንድ ሰው ይመጣና ያው እግዚአብሔር እኮ ማሪ ነው። ያው በኢየሱስ ባልሆነ ምግብ አለው አገባም ልጁ ላይ ጨክኗል። አንተ ላይ ለምዶ አይጨክኑ። አገባም ልጁ ላይ ከጨከነ ልጁ ላይ የጨከነ አምላክ ው እንደዚህ አሽሞርሙነ የለም። ሌላ መንገድ የለም። እግዚአብሔር ያለ መናጣት ሁሉ ሰብስበው ኢየሱስ ላይ አድርጎ፣ ልጁ ሲያቃስት፣ ልጁ ሲያለቅስ፣ ተጠማው፣ ተሰቃየው፣ ነብሱን አሳልፎ ሰጠ ኢየሱስ። ይህ አልበቃውም፣ መቃብር ውስጥ ወረደ ተቀበረ። መሬትን በድምፁ አክሰስ የሚያደርግ ኢየሱስ ጸጥ አለ፣ መሬት ውስጥ ተቀበረ። ከሰማይ ከምድር በታች ያሉ ሁሉ ፍጥረትን በድምፁ ብሎ የሚያዝ አምላክ ዝም አለ መቃብር ውስጥ። እኔ እናንተን ለማዳን ለምንድን ነው ይህን መንገድ ሄደው? እኔ እናንተን ምንድንበት ሌላ መንገድ ስለሌለ ሌላ አማራጭ የለም። ሆኒ ማኝ የዘላለም ቤት የሚያገኝበት ሌላ መንገድ የለም። መልአክ መልአክ አይችልም ወይ መልአክ ኃጢአት አለበት። በቀደመው ዘመን ስተዋል ወድቀዋል። ጨረቃና ፀሐይስ በፊቱ ስንፍና ይከሳቸዋል ተብሎ ተሰጥቷል። ባይዜ በእግዚአብሔር ፊት ጻድቅ የለም። ጨረቃና ፀሐይ አሁን ምን አደረጉ? የሆኔ በስነስርዓት በስነ ስርዓት የሚወጡ ፀሐይና ጨረቃ መጽሐፍ የሚለው ታውቃለህ፣ በፊቱ ስንፍና ይከሳቸዋል ይላል። እግዚአብሔር ብቻ ነው ጻድቅ። ነፍስን የሚያድነው የፈጠረው ነው። ነፍስን የኔን ነፍስ ይሆኔ ማዳን አይችልም። ለራሱ የተፈጠረ ነው። ነፍሴን የሚያድነው ማነው? የፈጠረኝ ነው። የነፍስ ፈጣሪ ያለው ነፍስን መቤዥ የሚችለው ማዳን የሚችለው ኢየሱስ መቃብር ውስጥ ወረደ እና መንጋው ተበትኗል። በዝግ ቤት ነው ያሉት ውትለት ዳግመ ትንሣኤ ነው ዳግመ ትንሣኤ ባይ ዘው መጽሐፍ ቅዱሳዊ ነው። ዝም ብሎ አንዳንዴ ጉንጭ አልፋ ክርክር የሚከራከሩ በንዲዎችም አቁሙ። ዳግመ ትንሣኤ መጽሐፍ ቅዱሳዊ ዳግም ኢየሱስ የተገለጠበት ነው። ሌላ ነገር የለውም። ኢየሱስን አትርሳው እንጂ በየበዓሉ ባህል ማክበሩ ሶሱ ብዙ ጭቅጭቅ የለውም። ግን ኢየሱስ ተኮር ካልሆነ ባህሉ ባህሉን አልቀበለውም እና ዝግ ቤት ናቸው አስራ ሁለቱ በርቆል ፈቁጭ ብለዋል። ከወጡ የሮማ ወታደር ይገላቸዋል። እንዳለውም ኢየሱስ ሲጠብቁ አልተነሳም ሲያዩት አንድ ቀን አለፈው። በቃ ያስበለናል አምነን ተከትለናል። አሁ ጴጥሮስ መረብ እያዘጋጀ ወደ አሳው ልሄድ ነው። ሄዶ አልባይዘ ዮሐንስ ሀያ ላይ ጀመር አሳ ማስገር ነ ማለት እንደዚህ ያልመስሉ ጴጥሮስ ማለት እኛ ነን ባይዘ ፈክለክ ነው የሚለው አይታገስም። ፈክለክ ብሎ ጴጥሮስ አሳ ማስገሩ ላይ እና ዝግ ቤት ቁጭ ብለዋል። መጀመሪያ ለመቅደላዊት ማርያት ታይተዋል። ምን ቶማስ አላየም። ድንገር ኢየሱስ ለአንድ ሰውም ይመጣል ቶማስ ዲዲሞስ ማለት ተጠራጣሪ ማለት ነው። ዲዲሞስ ማለት ባይዞ ከዚህ በፊትም ዮሐንስ አስራ አራት ላይ ዮሐንስ አላዛር ጋር እኔ ሲላቸው ደቀ መዛሙርቱን ቶማስ ኢየሱስ መጣና ደቀ መዛሙርቱን አላዛር ወንድማችን አንቀላፍቷል እኔ ሲል ከአንቀላፋኛ ሄደን ዛንተኛ ያለ ሰው ነው ቶማስ ከባድ ሰው ነው። እና የእኛ አይነት ናቸው ደቀ መዛሙርቱ ባይዞ የተለየ አልሰበሰበም ኢየሱስ አስራ ሁለት ውስጥ እኛ አለን እና ቶማስ መጣ ተነስቷል እኮ ሲሉት አንቺ ስላልሽ ደው ማምነው አይነት ነገር ነው የሚል ቢመስለኝ እና ማየት እፈልጋለሁ አለ። ከተነሳው ሊው ዝግ ቤት ውስጥ ቁጭ ብለው እያሉ ቶማስን ነበር ተብሎ ተጽፏል። ይዘ ዮሐንስ አያለ ና መጣ። ኢየሱስ በዝግ ቤት ነው የገባው። አሁን ኢየሱስ ድንጋይ አንስቶ እንደዚህ አድርጎ ተነሳ የሚል ትምህርትም የለም። የትንሣኤ አካል ስለሆነ በድንጋይ ማልሾ ልጎ የሚያልፍ አካል ነው ነው። ድንጋዩን ፈቀፈቅ ያደረጉት መላእክት ናቸው። ማርያም እንድትገባ ነው፣ ሌሎቹ እንዲገቡ ነው እንጂ ኢየሱስ ድንጋይ እንደዚህ በእጁ አንስተው አይደለም። የኔ አምላክ ከድንጋይ ጋር ብረት የለውም። ትንሣኤ ካለው አልፎ ነው። ክሮስ ነው የሚያደርገው። ክብር ለኢየሱስ ይሁን። ክሮስ ነው የሚያደርገው እና ገባ ኢየሱስ ሆን ይሄ እና ገባ። እና ሰላም ለእናንተ ይሆናል። ደንግጠዋል፣ ሰላም ያስፈልጋቸዋል፣ ተሸብረዋል። ሰላም ለእናንተ ይሁን ሲላቸው ቶማስን ይልና እጁን መጣና የተወጋበት እንደዚህ ነ ወደ ውስጥ ሲቀት እጁ ነ ጠና አምላኬ፣ ጌታዬ አለ። አምኛ አለዋል አምላክ ነ አለ አንተ ተነስተ ዝም ብሎ እንደሚባለው አይደለም። አዎ፣ ተነስተሃል፣ ሪሊ ተነስተሃል ል ስለዚህ ኢየሱስ ይህን ሁሉ መንገድ ሆኒ ከመጣ በኋላ ይህን ሁሉ መከራ ከፍሎ እግዚአብሔር እንዴት ነው በቃ አሁን ልጄ እንደዚህ ሆኗል ው እንዲሁ በሌላ መንገድ የሚለው ሌላ መዳኛ አለ ወይ? መጽሐፍስ እንዴት ነው ሰው ከኃጢአት ሚድ ነው እግዚአብሔርንና መቼስ፣ እግዚአብሔርና ኃጢአት አይታረቁም። እግዚአብሔርና ኃጢአተኛ ግን በኢየሱስ ይታረቃሉ። እግዚአብሔር ከኃጢአት ጋር መቼም አይታረቅም፤ ከኃጢአተኛ ጋር ይታረቃል በኢየሱስ ደም። ስለዚህ የክርስቶስ ኢየሱስ ደም ብቻ ለሰው ልጆች የዘላለም ሕይወት ይሰጣል። በኢየሱስ ሞት የሚያምን በትንሣኤው የሚያምን ሁሉ ባመነ በዚያ ቀጽበት የዘላለም ሕይወት ያገኛል። ሕይወት አለን እኛ እኔ አሁን ለምሳሌ ብሞት የት እንደሚሄድ አውቃለሁ። የሆነ ይህን እርግጠኛ ነኝ። እርግጠኛ መሆኖ በእኔ አይደለም በክርስቶስ ደም ነው። አይ በእኔ እኔ እኔ ምን አንዳንድ ሰዎች ጴንጤዎች በጣም ትዕቢት አለባቸው፣ እዚህ አሁን እዚህ ሆነው ገነት እንገባለን ያሉ። ኦፍኮርስ ኦፍኮርስ በኢየሱስ ደም ተመክተን ነው። አንተ ከሸጎሌ መገናኛ የአንበሳ ባስ ሹፌር አምነህ ሄደለ እንዴ? እንዴ አንተ የአንበሳ ባስ ሹፌር አምነህ ሄድክ? ኢየሱስን አምኜ ለምንድን ነው እርግጠኛ ማለት ነው። ጉዞ መሪው ኢየሱስ ነው። ሹፌር ካፕቴኑ ኢየሱስ ነው። የዚህ ህይወት ጀማሪ መንገድ ህይወት ኢየሱስ ነው። ኦፍኮርስ የዘላለም ህይወት አለኝ። አሁን ፍግም ብል እዚህ ድፍት ብል ገነት ነኝ። አሁን በዋብቀኝ ነኝ። ይሄ ትዕቢት አይደለም፣ ኩራት አይደለም። በኢየሱስ የመመካካ አቅማችንን ነው የሚያሳየው እንጂ እኛ በጣም ብለን አይደለም ኖ፣ እሱም ተመከተን ነው። ክብር ለኢየሱስ ይሁን።